ንጋት ኮርፖሬት በአማራ ክልል በኢኮኖሚ መዋቅር ለውጥ እንዲመጣ እየተጋ እንደሚገኝ እርሰ መስተዳደር አቶ አረጋ ከበደ ተናገሩ። ኮርፖሬቱ ከተወሳሰቡ አሰራሮች ወጥተው በተሻለ የፋይናንስ አካሄድ ላይ ይገኛልም ብለዋል። ንጋት ኮርፖሬት በዓመቱ ስኬታማ ትርፍ እንዲያስመዘግብ ላደረጉ ተቋማት እውቅና ሰጥቷል። አንዷ አለመናል ንጋት ኮርፖሬት በፈረንጆቹ 24 ስኬታማ እንዲሆንና አንድ ነጥብ ስምንት ቢሊዮን ብር ትርፍ እንዲያስመዘግብ አስተዋጽኦ ላደረጉ ተቋማት እውቅና ሰጥቷል። በዚህም አምባሳል ንግድ ስራዎችና ዋሊያ ቆርቂ የኤሌክትሪክ መኪና ሽልማትን ወስደዋል። በእውቅና ስነ ስርዓቱ ላይ ንግግር ያደረጉት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ንጋት ኮርፖሬት የክልሉን አቅም በማስተባበርና በማልማት እንዲሁም ማህበራዊ ቀውሶች ላይ ፈጥኖ በመድረስ አስተዋጽኦ ትልቅ መሆኑን በመጥቀስ በቀጣይ በግብርና ዝመና ላይ እንዲያተኩር ጥሪ አቅርበዋል። ንጋት ኮርፖሬት የአማራ ክልል ሕዝብ ሀብት በመሆኑና ካለፉት ጥቂት ዓመታት ወዲህ የተቋቋመለትን የበጎ አድራጎት ስራውና ማህበራዊ ልማቱን ሱታፊውን እያደገ የክልሉ ኢኮኖሚ መዋቅራዊ ለውጥ ወደ ተሻለ አቅማድ እንዲመጣ በማድረግ በኩል የራሱን አስተዋጽኦ ሲያበረክት ቆይቷል። በአንድ በኩል የግብርና ምርቶችን በማቀነባበር፣ በሌላ መንገድ ደግሞ ለግብርና ምርታማነትና ዝምንና አስተዋጽኦ በሚያደርጉ ሴክተሮች እንዲሰማራ እንፈልጋለን። ሀብቶቻችን የክልሉ ሀብት በመሆናቸው እንደ ባለቤትም እና አልፎ አልፎም እንደ ባለድርሻ ሆነንም ልንደግፍ ይገባል። የንጋት ኮርፖሬት ቦርድ ሰብሳቢ ና የፕላንና ልማት ሚኒስትር ዴታ አቶ ስዩም መኮንን ንጋት ከትርፍ ባሻገር ተገቢ ማህበራዊ ኃላፊነቶቹን ተወጥቷል ብለዋል። የቀውስ ወቅት አመራርን በመከተልም የጸጥታ ተጽዕኖውን በመቋቋም ትልቅ ትርፍ ማስመዝገብ መቻሉን ጠቅሰዋል። ከተወሳሰቡ አሰራሮች እየወጣም በየአመቱ ትርፋማነቱ እያደገ ይገኛል ነው ያሉት። የበጀት ዓመቱ በንጋት ኮርፖሬት ታሪክ ትልቁና የመጀመሪያው ትርፍ የተመዘገበበት፣ ኮርፖሬቱና ኩባንያዎቹ በፈተናዎች ውስጥ ጸንተው በመቆም የክልል ወሳኝ የልማት አቅም መሆናቸውን ያስመሰከሩበት ስኬታማ የበጀት ዓመት ተመዝግቧል። ለዚህ እድገት የቢዝነስ ሊደርሽፕ መሻሻል፣ የምርት ስራ ቅልጥፍናና የስትራቴጂ ለውጦች ተጠቃሽ ናቸው። በጥቅሉ ንጋት ኮርፖሬት የተወሳሰቡና የህጋዊነት የአሰራር ችግሮችን እየወጣ ትርፋማነትን እያሻሻለ በክልሉ ኢኮኖሚና ማህበራዊ ልማት ውስጥ የተሻለ አስተዋጽኦ እያበረከተ ያለ ተቋም ነው። የንጋት ኮርፖሬት ዋና ስራ አስፈጻሚ ዶክተር በአምላኩ አስረስ በበኩላቸው መርሃ ግብሩ የኩባንያ ተሸላሚ ስኬት ማክበርና እውቅና መስጠት ነው ብለዋል። ኩባንያዎች በጥረታችሁ ያገኛችሁትን ስኬት ወደ ገሃዱ ዓለም በማምጣት እውቅና ልንቸራችሁ ለደረሳችሁበት ምዕራፍ ማይልስቶን እውቅና ልንሰጣችሁ እና ተጽዕኖ ፈጣሪ መሆናችሁን ልንነግራችሁና ልናደንቃችሁ ብሎም የእናንተ ስኬት ትምህርት እንዲወሰድበት ለማድረግ የተዘጋጀ ፕሮግራም ነው። በውስጣችሁ ያለውን የሚነድ የስራ ኃይል ይበልጥ ለማቀጣጠልም ጭምር የተዘጋጀ ፕሮግራም ነው። ባለፉት አምስት ዓመታት 11 ቢሊዮን ብር ኢንቨስት ማድረግ መቻሉ የተገለጸ ሲሆን በየዓመቱም የ2.7 ቢሊዮን ብር ሀብት እድገት እያመጣ ነው ተብሏል። በዚህ ሽልማትም ደስተኞች መሆናቸውን ተሸላሚዎች ገልጸዋል። የ2 2 መርት መላኩ ሰማዬ ከዋልያ ቆርኪ ፋብሪካ እጅግ በጣም ደስ ይላል። ምክንያቱም ይሄ ሽልማት እኛ አልጠበቅ ነውም እንደዚህ አይነት ሽልማት ይኖራል ብለንም አላሰብንም። ስለዚህ ይሄ የልፋታችን ውጤት በመሆኑ ደግሞ ሰራተኞቻችንም የስራ መሪዎቻችንም ደስ ይላቸዋል። እጅግ በጣም የሚያበረታና ለወደፊት በጣም ደስ የሚያሳይ ነው። ፈራው እንኳንም ትባላለሁ። አምባሰል ንግድ ስራዎች በጣም ደስ ሎናል። በጣም ደስ ሎናል። የበለጠ ከዚህ በላይ ደግሞ እንድንሰራ እንድንበረታታ ያደረገ ሽልማት ነው። ንጋት ባለፈው አመት ለመንግስት 531 ሚሊዮን ብር ታክስ የከፈለ ሲሆን አመታዊ ትርፉ ካለፈው አመት ጋር ሲነጻጸር የ95 በመቶ እድገት አስመዝግቧል ተብሏል።